ሰላም ወደ አድማጮቻችን። የክለቦች የዓለም ዋንጫ እንግዲህ ዛሬ የሚጀምር ይሆናል ወደ አድማጮቻችን። ዛሬ ማለት ግን ለእኛ ለሊት ዘጠኝ ሰዓት ነው የሚጀመረው ኢንተር ሚያሚ በሚያደርገው ጨዋታ። የክለቦች የዓለም ዋንጫ እንግዲህ በውድድሩ ላይ ፊፋ ያዘጋጀው አንድ ቢሊዮን ዶላር ነው ለሁሉም ቡድኖች ሽልማቱ። ለአሸናፊው ቡድን ብቻ ደግሞ መቶ 25 ሚሊዮን ዶላር ሽልማት የሚያበረክት ይሆናል። ይህ ሽልማት አሁን በዋጋ ደረጃ ባለው ሽልማት አይነት ስታዩት በቻምፒዮንስ ሊጉ የማይተናነስ ነው የሚሆነው። ቸልሲ ለዚህ ውድድር የሚሆኑትን ሃያ ስምንት ተጫዋቾችን ይዞ ወደ ዩናይትድ ስቴት አቅንቷል። ተጠባቂ ጨዋታ ነው ለቸልሲ በተለይ በአውሮፓ ቻምፒዮንስ ሊግ ላይ በዘንድሮ ውድድር ዓመት ያልተሳተፈው ቸልሲ ዳጎስ ያለ ገንዘብን ወደ ካዝነው የሚያስገባበት ውድድር ይሆናል። ስለዚህ በዚህ ውድድር መስኮት ላይ ቸልሲ ምን ይጠብቋላችሁ ታስባላችሁ? በተለይ ደግሞ ዜ ዛሬው ርዕሳችን የሚያተኩረው እኔ ስድስት ተጫዋቾችን ነቅሻ አውጥቻለሁ። ካሉት ውስጥ እነዚህ ስድስት ተጫዋቾች የቸልሲ በጣም ወሳኝ ተጫዋቾቹ ነው ልናያቸው እንችላለን። በቼልሲ ውስጥ ሊያስገርሙንና መመልከት የሚጠበቅብን ይሆናል። ውሳኔዎችንም ልንወስን የምንችለው ነው የሚሆኑት። እነዚህ ስድስት ተጫዋቾችን በሚመለከት እንግዲህ ዳሪዮ ኢሲጎ ሊያም ዴላፕ፣ ኒኮላስ ጃክሰን፣ ክሪስቶፈርን ኩኩ መመዱሳር እንዲሁም ደግሞ አንድሬ ሳንቶስን። እነዚህ ስድስት ተጫዋቾች ሁለቱ በሚባል የጃክሰን እና የክሪስቶፈርን ኩኩ እዚህ ቡድን ውስጥ መቆየት እና የመቀጠል ሂደታቸውን የሚወስኑበት እነ መማዱሳር አንድሬ ሳንቶስ ለዚህ ቡድን ዝግጁ መሆናቸው ሰላማቸውን የሚያሳዩበት የዳሪዮ ኢሱጎ እና የላያም ዴላፕ ደግሞ ለቀጣይ ዓመት የቼልሲ ዋናው ቡድን አካል ናቸው እና ራሳቸውን በቋሚ አሰላለፍ ውስጥ ሌላ ተጫዋች እንደማያስፈልግ ሊያሳዩበት የሚጠበቅ ጨዋታ ይሆናል። እነዚህ ከውድድሩ እንግዲህ በተለይ የመጀመሪያዎቹ ጨዋታዎች ቀለል ያሉ ጨዋታዎች ናቸው እና እነዚህን አዳዲሶቹን ተጫዋቾች የቼልሲን ቋሚ አስራ አንድ ውስጥ ገብተው ልናያቸው የምንችልበት እድል ይኖራል። ሎስ አንጀለስ ኤፍሲ እንዲሁም ደግሞ ፍላሚንጎን እና ስታዲዮ ቱኒስን ነው የሚገጥሙት። ስለዚህ በእነዚህ ጨዋታዎች ላይ ልናያቸው እንችላለን። ውድድሩ ጠንካራ ሲል እንኳን ቋሚ አስራ አንዱን የቸልሲን የምናይበት እድል ይኖራል። ሰላም ውዳድማዎቻችን፣ ይህ ያያ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ ሼር፣ ኮሜንት እና ሰብስክራይብ ያስፈልገናል። ስለዚህ ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጉን አትርሱ። የክለቦች ዓለም ዋንጫ እያንዳንዱን ጨዋታ በተለይ ቸልሲን የሚመለከቱትን ጠጠን እያደረግን እንድናደርሳችሁ ይሆናል። ስለዚህ ያያ ስፖርት ቤተሰብ ሁኑ። ከኢትዮጵያ ውጭ ካላችሁ ጆይን በማድረግ ያያ ስፖርት ቤተሰብ አባላት ሁኑ። ላይክ አድርጉ፣ ውዳድማዎቻችን ብዙዎቹ ጋር እንድንደርስ በጣም ስለሚያግዘ ከዛ ውጭ ደግሞ ሼር ኮሜንት ማድረጋችሁን አታቁሙ። እንግዲህ ባለፈው እንግዲህ እዚህ ፕሮግራማችን ላይ ስናቀርብ ኮሜንት መስጫ ቡክስ ላይ አይ ውድድሩ ቅዳሜ ነው የሚጀምረው አንተ እሁድ ብልሃል ብላችሁ ነበር። ያው ቀድሜ እንዳስረዳሁት ውድድሩ እንግዲህ በአሜሪካ ኦልሞስት ለሊት ነው የሚደረገው ወይም ደግሞ ምሽት ላይ ነው የሚጀምረው ወይም ደግሞ የመክፈቻው ፕሮግራም የሚደረገው በእኛ ግን የሰዓት ልዩነት ስላለ እሁድ ነው የሚጀምረው ማለት ያልኩት በዛ ነው አቆጣጠር ነው፣ ደድማቻችን ከዛ ውጭ የቶማስ ቱሄልን አስተያየት በማንሳት ልጀምር የዛሬውን ፕሮግራም ቶማስ ትዌል ምን አሉ? አርሰናልና ሊቨርፑል ለቀጣዩ የእንግሊዝ ፕሪምየር ሊግ ውድድር የተሻለ ድል ያገኛሉ አሉ። ለምን ሲባሉ ደግሞ ማንቸስተር ሲቲ እና ቼልሲ በክለቦች ዓለም ዋንጫ መሳተፋቸው ቡድናቸውን ደካማ እንዲሆን በእንግሊዝ ፕሪሚየር ሊግ ሲጀምር ያደርገዋል የሚል አስተያየትን ሰጠዋል። ይህ አስተያየት ለቼልሲ ባለስልጣናት እንደቀላል የሚታይ አይደለም፣ ልብ ሊሉት የሚጠበቅ ይመስለኛል። ምክንያቱም በእኔ እይታ የሚገባ ከቶማስ ቱዌል አስተያየት ጋር ስማማለሁ። ለምን ካላችሁኝ ቶማስ ቱዌል የተናገሩት የእንግሊዝ ፕሪሚየር ሊግን የሚያውቁ ካላችሁ፣ ለምሳሌ በውድድር ዓመቱ ላይ በመሀል የሀገራት ጨዋታው ኑሮ እንኳን በዚህ ወቅት ማለት በክረምት ወቅት የክለቦቹ አለም ዋንጫም ተዘጋጅቶ በዚህ ወቅት በጣም አስቸጋሪ ጊዜ ነው። ተጫዋቾቹ ተደራራቢ ጨዋታን እያደረጉ ስላለ ይህንን ችግር የእንግሊዝ ፕሪሚየር ሊግ ሲጀምር ኦልሞስት ከወር በኋላ ነው፣ የዚህ ውድድር ከተጠናቀቀ በኋላ እንግሊዝ ፕሪሚየር ሊግ የሚጀምረው። ቼልሲ በቀጥታ ወደ ቅድመ ውድድር ጨዋታን የሚሄድ ይሆናል። ስለዚህ እረፍትን አያገኙም። ተጫዋቾቹ እረፍት ካላገኙ ደግሞ በሁለት የውድድር ዓመት ለረጅም ጊዜ ብዙ ተጫዋቾችን መጠቀም አትችልም። ይህንን ሁኔታ በሚገባ ለመቋቋም ታዲያ የሚቻለው ቼልሲ ስኳዱን ለሚቀጥለ ውድድር ዓመት ሰፊ ሲያደርግ ነው። የአውሮፓ ቻምፒየንስ ሊግ ጨዋታዎችን ጨምሯል፣ ቼልሲ ከዚህ በፊት ከሚወዳደርበት አሁን ወደ ስምንት ጨዋታዎች ከፍ ብሏል። ከዚህ በፊት በምድብ ስድስት ጨዋታዎች ብቻ ነበሩ፣ አሁን ስምንት ሆኗል። ጨዋታዎቹ መጨመራቸው ብቻ ሳይሆን በፊት ስድስት ጨዋታ እያሉ ዝቅተኛ ደከም ያሉ ጨዋታዎች ነበሩ፣ አሁን ጠንካራ ጨዋታዎች ብዙ አሉ። ስለዚህ ቼልሲ ስኳዱን ለሚቀጥለ ውድድር ዓመት ሰፋ አድርጎ መምጣት የሚጠበቅበት ነው። የሚሆነው ይህ የተጫዋቾ ቴክኒኮች ጉዳት የሚቀጥለው ውድድር ዓመት ሊፈትነው እንደሚችል መታሰብ ይጠበቅበታል። ስኳዱን ጠንካራ አድርጎ ስብስቡን ሳፋ አድርጎ ለሚቀጥለው ውድድር ዓመት የሚመጣ ይመስለኛል። ይህ እንግዲህ እንደ መክፈቻ፣ በቀጥታ ወደ ፕሮግራማችን እናቅና ወደለማቻችን በዚህ በክለቦች የዓለም ዋንጫ ላይ እንግዲህ የሚቀጥለውን የእንግሊዝ ፕሪሚየር ሊግ የቀጣዩን ዓመት ስታስቡ፣ የቼልሲ ስብስብ ውስጥ ማን ይካተት ማን አይካተት የሚለውን ዝርዝር የሚነግረን ይሆናል። ለምሳሌ ዳሪዮ ኢስጎ ከላስ ፓልማስ የመጣው ይህ የአማካኝ መስመር አምና ስላሳለፈ ነው እንጂ የስፖርቲንግ ሊዝበን ተጫዋች ተጫዋች ሩቢና ሞሬም ነው። ለመጀመሪያ ጊዜ በ16 አመቱ ለመሰለፍ እድል ነው የሰጡት በጣም ጥሩ ፐርፎርማንስ ያለው ለቼልሲ በተለይ በኔ እይታ ቼልሲ ቡድን ውስጥ በዚህ ውድድር አመት በተለይ ስናይ፣ በኒውካስትል በኖቲንግሃም ፎረስት ግዙፍ በሆኑ ቡድኖች ላይ አርሰናልን ጨምሮ ብልጫ ሲወሰድበት ይታይ ነበር፣ በአካላዊ ብቃት ማለት ነው። ያንን ሙሉ በሙሉ የሚገረስሱ ተጫዋቾች ሆኖ አያቸዋለሁ። በተለይ ዳሪዎች ስጎ ና ሊያም ዴላፕን። ዳሪዎች ስጎ በአካል ብቃቱ በኩል ወደድማቻችን በጣም ማጽዳትን የሚወድ ታክል መውረድን የሚያስደስተው ለካይሴዶ ሌላ ሚናን የሚሰጠው ነው ተጫዋቹን በግልጽ እንደተናገረው ካይሴዶ ጋር የሚመሳሰል የተጫዋችነት የአካል ብቃትና የመፋለም ብቃት እንዳላቸው አሳይቷል። ቼልሲ በሚገባ ከዚህ በፊት የነ ማኬሌሌ ኤሲን እና እንዲሁም በአማካይ መስመሩ ላይ ብዙ ተጫዋቾችን ቼልሲ አሳይቶናል እና ዳሪዮ ኢሱጎ በዚህኛው መስመር ላይ እነዚህም ብቃቶች የሚያሳየን ይሆናል። እውነት ለቼልሲ ዝግጁ ነው ወይ የሚለውንም በሚገባ ማሳየት የሚችል ነው። የስኳዱ አባል መሆኑ እርግጥ ቢሆንም ራሱን ግን ማሳየት የሚችልበት ጨዋታ ነው ብዬ አስባለሁ። በተለይ በመጀመሪያዎቹ ተቀይሮ እየገባ በኋላ ደግሞ ፊት ከሆነ የስብስቡ አካል ሆኖ በጥሩ ብቃቱን ልናየው የምንችል ነው። ለቸልሲ ግን የአካል ብቃቱ ረገድ የቸልሲን የአማካይ መስመር ላይ ጠንካራ ያደርገዋል። ቸልሲ ተፋላሚ ቡድኖች ያጋጥሙት ዳሪዮ ስጎ ና ካይሴዶን አብሮ የሚያሰልፍ ይሆናል። ለካይሴዶ የስምንት ቁጥር ሚናን ሰጠ እንዲጫወት የሚያደርገውና ቸልሲ በአካል ብቃቱ ረገድ ተፋላሚ እንዲሆን የሚያግዘው ይሆናል። ያንን እንግዲህ የኢንዞ ማሬስካና ጨወት እንዴት ይረዳል። ቅድመ ውድድር ጨዋታዎች በእነዚህ ጨዋታዎች ራሱን ማሳየት የሚጠበቅበት ይሆናል ብዬ አስባለሁ። ያ ማለት በሚቀጥለ ውድድር ዓመት ምን ያክል ጨዋታዎችን ያሳየናል የሚለው ነው። ከዛ ውጭ ያለበለዚያ ግን ወይስ ተጫዋች እንደሚ የሚባለው ይ በጣም ብዙ ተጫዋቾች በቼልሲ ቤት እያየን እኮ ነው። ጥሩ ፐርፎርማንስ አላቸው ተብለው ጥሩ ታዳጊዎች ናቸው ተብለው የዋናው ቡድን ስብስብ አካል ሳይሆኑ አይተናል አይደለ። ቹክዌሜካን ማንሳት ትችላላቸው አንዱ ነው። እንግዲህ በቼልሲ ቤት ከዚህ በኋላ የመሰለፍ እድልም ያለው አይመስለኝም። የስብስቡ አካልም ለመሆን ቡድኑ ከሚለቁ ናቸው። ነገር ግን ክህሎት ነበረው። የዋናው ቋሚ 11 ውስጥ ግን ተጽዕኖ መፍጠር ይችላል አይችልም የሚለውን በዚህ ውድድር ላይ የምናየው ይሆናል። ሁለተኛው ተጫዋች የሚሆነው ሊያም ዴላፕ ነው። እንግዲህ ቼልሲ ከረጅም ጊዜ በኋላ ከታዳጊነቱ ጀምሮ አጥቂ የሆነ ተጫዋችን አስፈርሟል። ለምሳሌ ኒኮላስ ጃክሰንን ስንወቅሰው ነበር፣ ነገር ግን የመስመር ተጫዋች ሆኖ ነው የመጫወቻ ታሪኩን የጀመረው ወይም የመጫወት ብቃቱን ያጀመረው። ስለዚህ ሊያም ዴላፕል እንግዲህ በእንግሊዝ ፕሪሚየር ሊግ አንድ ውድድር ዓመት አሳልፎ 12 ጎሎችን፣ ሁለት አሲስቶችን ጥሩ ፐርፎርማንስ፣ የእንግሊዝ ፕሪሚየር ሊግን የጨረሰ ተጫዋች ነው። ከፓልመር ጋር ጥሩ ጥምረትን ልናይበት ምንችል ነው፣ ከነ ላቪያ ጋር ጥሩ ጥምረትን የምናይበት ጥሩ ክህሎት ያለው ተጫዋች መሆኑ ይታወቃል። ዴላፕን ሳስብ ምን ትዝ ይለኛል መሰላችሁ? ደድማዎቻችን አንድ የሚያስገርም ነገር ልንገራችሁ። ከዲያጎ ኮስታ በኋላ ቼልሲ ያገኘው ተከላካዮችን መጋፋት ፍትጊያን የሚፈልግ ማለት ከቼልሲ አሁን ካሉ ተጫዋቾች ያጫወት ስታይል የተለየ ነው። ተጫዋቾችን መፋለም፣ ፕረስ ማድረግ፣ ትግሎችን የሚፈልግ አይነት ተጫዋች ነው እና ለቼልሲ የተለየ ብቃትን የሚያመጣ ይመስለኛል። እንዴት ይዋሃዳል? የቼልሲን አጥቂ መስመር ለመምራት በቂ ነው ወይ ወይስ ቼልሲ ሌላ ተጫዋችን ማስፈረም አለበት ወይ የሚለውንም የምንፈትንበት የሚታይበት ውድድር ይሆናል። ይህ እንግዲህ ለቼልሲ የአጥቂ መስመሩን በተለይ ለሊያም ዴላፕና የጃክሰን በዚህ ፐርፎርማንሳቸውን ጥሩ የሚሆን ከሆነ እንግዲህ በውድድር አመቱ ቼልሲ ምንም እንኳን አጥቂ ቢፈልግም እስከ ጥር ድረስ የሚያዘገይ ይሆናል ብዬ አስባለሁ። በአጠቃላይ የሊያም ዴላፕ ፐርፎርማንስ በዚህ ውድድር ላይ የሚያሳየው ግን የሚጠበቅ ነው የሚሆነው። በአካል ብቃቱ ረገድ እንዴት ከነማድዌኬ ከነኔቶ ከፓልመር፣ ኔቶ፣ ፓልመር ከኢንዞ ፈርናንዴዝ ጋር በአማካኝ መስመሩ ከአጥቂው መስመር ጋር እንዴት ይስማማል? በተለይ ከሚወደው ከሮሚዮ ላቪያ ጋር ከአማካኝ መስመር የሚላኩ ፓሶችን እንዴት ያስተናግዳል? ወይስ የዚህ ተጫዋች ብቃት በኤፒስዊስታሁን ያየ ነው በትልልቅ ክለቦች ላይ አያሳይ ሆን፣ ምክንያቱም ማንቸስተር ሲቲ ለምን ለቀቀው የሚል ጥያቄ ስለሚነሳ ነው። የአንድ የውድድር ዓመት ብቃት ነው ወይ? ምንም ጥያቄ የለውም ጥሩ ፐርፎርማንስ ያለው ተጫዋች ነው። ነገር ግን አንዳንድ ስቴጆች አሉ። አንዳንድ ተጫዋቾች በትንሽ ክለቦች ላይ ምርጥ ብቃትን ያሳዩና ወደ ትልልቅ ክለቦች ሲመጡ ወይም በቋሚ 11 ውስጥ የተለየ ብቃትን ሳያደርጉ አስርና አስራ ሁለት ጎሎች ላይ በየውድድር ዓመቱ ላይ እያስቆጠሩ የሚቀጥሉ የሀያ ጎሎች አስቆጣሪ ያልሆኑ አጥቂዎችን አይተናል በእንግሊዝ ፕሪሚሊግ ወይስ ጥሩ ፐርፎርማንስ ያለው ምርጥ ብቃት ያለው አጥቂ ነው። የውድድር ዓመቱን የሚፈትንበት ቅድሚያ ራሱን ቦታውን የሚያስጠብቅበት ከኒኮላስ ጃክሰን ጋር ለአጥቂ መስመር ላይ የሚፎካከሩበት ውድድር ይሆናል ብዬ አስባለሁ። ሶስተኛው ኒኮላስ ጃክሰን ነው። የኒኮላስ ጃክሰንን በውድድር ዓመቱ ላይ ብቃቱን ስናስብ እንደ ከዚህ በፊትም እንዳወራ ነው እስከ ጥር ድረስ ጥሩ ብቃት የነበረው በተለይም መጀመሪያዎቹ ጨዋታዎች ላይ ዘጠኝ ጎሎችን ያስቆጠረ በእንግሊዝ ፕሪሚየር ሊግ ጥሩ ፐርፎርማንስ የነበረው ነገር ግን ጉዳት አጋጠሙ። ከጉዳቱ ሲመለስ የአቋም መዋዠቆች አጋጠሙ። ጥሩ ፐርፎርማንሱን አሳየ ብለን ጎል አስቆጥሮ ቼልሲን ጥብን ያስገኘበትን የኤቨርተኑን ጨዋታ ካየም በኋላ ግን የኒውካስትሉ ስህተት መጣ። የኒውካስትሉ ስህተት ቸልሲን ዋጋ ያስከፈለ ነበር። ነገር ግን በጓደኞቹ ጥረት ይህ ቡድን ቻምፒዮንስ ሊግ ተሳትፏል። አሁን ሁለተኛ ይቅርታ የማይደረግለት ነው የሚሆነው። በዚህ የውድድር ላይ ኒኮላስ ጃክሰንን አንደኛ፣ በተለይ የሳንቾን አለመኖር ተከትሎ በመስመር ሲጫወት እንዳንድ አማራጭ ሆኖ ሊታይ ይጠበቃል። ከዴላፕ ጋር በአጥቂነት ማለት ነው እንደ ሰከንድ ስትራይከር ከመስመር የሚነሳ ኢንቨርትድ ዊንገር መሆን የሚችል ኮኮሬላ መስመሩ ሲጠብቅለት ከዛ እየተነሳ ማጥቃቱን የሚመርጥ ተጫዋች ሆኖ ሊታይ ይጠበቃል። በቼልሲ ቤት ይቆይ ወይስ ኒኮላስ ጃክሰንን በሌላ ጢ ይተካ የሚለውን የሚወሰንበት ጨዋታ ይሆናል እና በእነዚህ ውድድሮች ላይ የሚጠበቅ ነው የሚሆነው። በፍጻሜው በሪያል ቤቲሱ ጨዋታ ላይ ጥሩ የሚባል ብቃቱን አሳይቷል። ስለዚህ ይህንን ማስቀጠል የሚችል ፐርፎርማንስ ከሱ የሚጠበቅ ነው የሚሆነው ደድማቻችን። ስለዚህ በዚህ ውድድር ላይ ጥሩ ብቃቱን አሳይቶ የቼልሲ የስብስቡ አካል ሆኖ መቀጠል እንደሚችል ማሳየት ይጠበቅበታል ብዬ አስባለሁ። ደድማቻችን ሌላኛው የሚሆነው ክርስቶፎር እንኩኩ ነው። ክርስቶፎር እንኩኩ እና ቼልሲ የመለያየታቸው ነገር እንግዲህ ሁለቱም የማይፈላለጉ ሰዎች ናቸው ብዬ አስባለሁ። ክርስቶፎር እንኩኩ ለመልቀቅ ከፈለገ በጣም ቆይቷል። ምክንያቱም ከጥር ጀምሮ ነው በፐርፎርማንሱ ረገድ ሁለተኛው ወይም ደግሞ ከጥር በኋላ ያሳየው ብቃት በጣም ደካማ የሚባል ነው። ቸልሲ በውሰት ለምን አለቀቀውም የሚያስብል ድረስ ነው። ነገር ግን ለክርስቶፎር ንኩኩ አሁን አንድ ነገር የመጣለት ይመስለኛል። በማይፈልገው የአጥቂነት መስመር ከዚህ በኋላ አይሰለፍም። የሊያም ዴላፕ እና የኒኮላስ ጃክሰን መኖር ማርክ ጉይት ተነስቷል። ስለዚህ በአጥቂ መስመር ላይ አይሰለፍም። ስለዚህ ክርስቶፎር ንኩኩን ልናየው የምንችለው ኮልፓልመርን እያሳረፈ በአማካይ መስመር በሚወደው ቦታ ነው። ስለዚህ በእነዚህ ቦታዎች ላይ ጥሩ ብቃቱን አሳይቶ አንደኛ ዋጋውን መጨመር ከቻለ ቸልሲን እንኳን የመለቀቁ እድሉ ሰፊ ነው። ነገር ግን ለቸልሲ አንደኛ የክርስቶፎር ንኩኩን የሚጠይቁትን የአይነት ገንዘብ እንዲጠይቁ የሚያደርጋቸው የእሱ ፐርፎርማንስ ነውና በጥሩ ፐርፎርም ያደርጋሉ ወይ የሚለው ትልቅ ጥያቄ ይመስለኛል። ይህ ተጫዋች ጥሩ ክህሎት አለው፣ ጥሩ ፐርፎርማንስ አለው። ከቼልሲና ከኢንዞ ማሬስካ አጨዋወት ጋር ግን መጣጣም አልቻለም። ስለዚህ በዚህ ውድድር ላይ አትሊስት ፓልመርን የሚያግዝ ፓልመርን በመጀመሪያዎቹ አንድ ነው ለጨዋታዎች እረፍት ቢሰጠው እንኳን ምክንያቱም ለሀገሩ ተጫውተዋል። እነዛ ጨዋታዎች ላይ ክርስቶፈርን ኩኩን ሲጀምር ልናየው የምንችልበትና ዋጋውንም ከፍ የሚያደርግበት እድል ያለው ይመስለኛል። ሌላኛው እንግዲህ አምስተኛው ተጫዋች ማማዱሳር ነው። እንግዲህ ደድማዎቻችን ስለዚህ ተጫዋች ሰዋራ እንግዲህ በጣም ተወደዋል የሚል አስተያየቶችን ልታቀርቡ ልይ ትችላላችሁ። ነገር ግን በጣም በእኔ እይታ ጥሩ ፐርፎርማንስ ያለው ጥሩ ብቃት ያለው ተከላካይ ነው። ነገር ግን እድሜ ብዙ ነገሮች በሌሎች ቡድኖች ላይ የመጫወት አቅም ምን ያክል ሲዝግጁ ነው የሚለው ነው እንጂ በታለንት ረገድ መመዱሳር ቀጣዩ ምርጥ ከሚባሉ የተከላካይ መስመር ተጫዋቾች ውስጥ አንዱ የሚሆን ይመስለኛል። እሱም ተናግሯል። አጫወት ስታይ ላይ ከኮናቴ ጋር ይመሳሰላል ብሏል። ለምን ካላችሁ እንደ ኮናቴ ኳሱን ወደፊት መውሰድ ላይ ፕሮግረስ ማድረግ ላይ ጎበዝ ነው። ኳሱን ከኋላ ተረጋግቶ ጨዋታ የሚያነብ ብረት አቅም በጣም ጥሩ ነው። ሊያም ሮዘነሪ ሊያም ሮዘነሪ የስትራስቡርግ አሰልጣኝ ቀጣዩ የዓለም ምርጡ ተከላካይ የመሆን አቅም አለው ብሏል። ቼልሲ ይህንን ተጫዋች ከሊዮን የወሰደበት መንገድ በጣም የሚደንቅ ነው። ሊዮን በታዳጊ ማዕከል ውስጥ በጣም ከሚጠበቁ የማተከላካዮች ውስጥ አንዱ ነው። ነገር ግን አንዳንዴ አንዳንድ ታዳጊ ተጫዋቾች ትክክለኛው ሰዓት ላይ የስብስብ አካል ሳይሆኑ ይቀሩና ዋጋ ያስከፍላሉ። ለምሳሌ ከዚህ በፊት መሀመድ ሳላኝ ቨንዲ ብሩይናን አይተን አይተናላል ከቼልሲ ሲለቁ። ስለዚህ ይህ ተጫዋች አሁን ጊዜውን ለቼልሲ ለመጫወት ነው ወይ የሚለውንም የሚፈተንበት ይሆናል ብዬ አስባለሁ። ጥሩ ፐርፎርማንስ ያለው ተጫዋች ነው። ውደድማቻችን በመል ተከላካይነት በቼልሲ በተለይ በቁመቱ ረገጥ ሜትር ከዘጠና አራት ነው፣ እና በሚገባ ሽፋን መስጠት የሚችል ነው። ቶሲና ድራቢያን ከሚሰለፍ የመጀመሪያዎቹ ጨዋታዎች ላይ የዚህን ተጫዋች ክህሎት ማየት የምንችልበት እድል ሊኖር ይችላል። ነገር ግን ይህ ተጫዋች ብቻ አይደለም። አሮናን ሲልሞ የዚህ የስብስብ አካል እንደሆነ የምታውቁት ነው። ጆፊያች ፖንግ የቼልሲ ተጫዋች እንዳለ መርሳት የለብንም። እነዚህንም አብረን ማየት የሚጠበቅብን ይመስለኛል። በተከላካይ መስመሩ ነገር የመጨረሻው የሚሆነው አንድሬ ሳንቶስ ነው። እንግዲህ አንድሬ ሳንቶስ ቼልሲዎች ብዙ ነገሮችን ከፍለው ከቫስኮ ደጋ ያመጡት ጥሩ ክህሎት ያለው ተጫዋች ነው። ጥሩ ክህሎት ያለው መሆኑን ደግሞ የምታዩት ባየርን፣ አርሰናል ለዚህ ተጫዋች እስከ 50 ሚሊዮን ዩሮ የመክፈል ፍላጎት አላቸው። እንግዲህ በሊግ አንድ ጥሩ ፐርፎርማንሱን በሰላሳ ሁለት ጨዋታዎች አስር ጎሎችን ሶስት አሲስቶችን በማድረጉ ለብራዚል ዋና ብሔራዊ ቡድን ተጠርቶ እንግዲህ በአንቸሎቲ ስር አይተነዋል። አሁን ጥሩ ብቃቱ ምንም ጥያቄ የለውም። ነገር ግን ክህሎቶች ሂደቶች ስታዩ ከዚህ በፊትም እንደነገርኳችሁ ነው፣ ወደ ዋና ቡድን መምጣትና በእንግሊዝ ፕሪሚየር ሊግ መጫወት በሌሎች ታዳጊ ቡድኖች መጫወት እድሜው ላይሆን ይችላል እና ጊዜ ሊወስድበት ይችላል። ይህ ውድድር ግን ራሱን የሚያሳይበት ነው ብዬ አስባለሁ። ከዚ ውጭ ጠንካራ የቼልሲ ፉክክር ቋሚ አስራ አንድ ውስጥ ለመግባት ይጠብቀዋል። ኤንዞ ፈርናንዴዝ፣ ኮልፓልመር ፓልመር በሱ ቦታ ላይ፣ ከዚ ውጭ ላቪያ፣ ዳሪዮ ሱጎ፣ ካይሴዶን እያል በአማካይ መስመሩ ላይ ቼልሲ ብዙ ተጫዋቾች አሉት። ከእነዚህ ተጫዋቾች ጋር በሚገባ የሚፎካከር ይመስለኛል። ጥሩ ክህሎት አለው፣ ሳጥን ውስጥ የሚደርስበት መንገድ አጨራ ያረሱ ጎሎችን የሚያስቆጥርበት ለኤንዞ ፈርናንዴዝ የዚህ ተጫዋች ድንቅ ብቃት አስገራሚ ሆኖ ከውድድሩ ሊያስወጣው የሚችል ነው። ስለዚህ ኤንዞ ፈርናንዴዝና አንድሬ ሳንቶስን ሲፎካከሩ ምናያቸው ይሆናል ያ የሚጠበቅ ይሆናል ብዬ አስባለሁ። ጥሩ ብቃቱን የሚያሳይ ከሆነ ግን ቼልሲ ከነዚህ ውስጥ ጥሩ ብቃት ያላቸውን ተጫዋቾች ስብስቡ ውስጥ ማቆየት የተሻለ ክህሎት ካላቸው ደግሞ ከስብስቡ ውጭ፣ በተለይ ለሚቀጥለው ውድድር ዓመት ስኳዱን ማስፋት ሲባል ደግሞ በጣም ምርጥ ብቃት ያላቸውን ተጫዋቾችን ቡድን ውስጥ የመጫወቻ ጊዜ በማጣት በተለይ ታዳጊዎችን በ ይገባ ማለት ነው። ስብስቡ ውስጥ አካል በመሆን ብቻ ረጅም ጊዜ መቆየትን አይችሉም እና እነዛን ደግሞ በውሰት መላክ ያለበት ይመስለኛል። ውደ አድማቻችን እኔ እነዚህን ስድስቱን ተጫዋቾች ያነሳው ከእናንተ ማይክ ፔንደርሰን፣ እንግዲህ በእኔ እይታ ሶስተኛ ግብ ጠባቂ እንጂ ከሳንቼዝ እና ከፊሊፕ ዮርገንሰን ተለይቶ ቅድሚያ የሚሰጠው ተጫዋች ሆኖ ስብስቡን የሚጀምር አይመስለኝም። ውደ አድማቻችን እናንተ ግን እንዴት ታዩታላችሁ? ኮሜንታችሁን ጠብቃለሁ። ይህ ያየ ስፖርትን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።